ሰላም፣ ጤና ይስጥልን። በዚህ ቪዲዮ በጨቅላ ህጻናት ላይ ስለሚፈጠር የሆድ ቁርጠት ወይንም ኢንፋንታይል ኮሊክ እናያለን። ኢንፋንታይል ኮሊክ ወይም የጨቅላ ሕፃናት ላይ የሚፈጠር ቁርጠት ብዙውን ጊዜ ጤናማ በሆኑ ሕፃናት ላይ ያለምንም ግልጽ ያልሆነ ምክንያት ከተወለዱ በመጀመሪያዎቹ ሳምንታት ወይም ከሁለት እስከ ሶስተኛው ሳምንት ጀምሮ የሚከሰት ችግር ሲሆን ብዙውን ጊዜ ከሶስት እስከ አራት ወር ውስጥ በራሱ ይጠፋል። ይህ ችግር በጨቅላ ሕፃናት ላይ በቀን ከሶስት ሰዓት በላይ ካለቀሱ፣ በሳምንት ደግሞ ከሶስት ቀን በላይ ይህ ችግር የሚፈጠር ከሆነ እና ከሶስት ሳምንት በላይ የሚቆይ ችግር ከሆነ ኢንፋንታይል ኮሊክ እንለዋለን። ለህፃናት ቁርጠት ወይም ኢንፋንታይል ኮሊክ ምልክቶቹ ከፍተኛ የሆነ ማልቀስ በተለይም ከሰዓት በኋላ ወይም ማታ ይከሰታል። በተጨማሪም ህፃኑ የሰውነት መወጠር ይታይበታል፣ ጡንቻዎቹን መጨበጥ፣ እግሮቹን ወደ ሆዱ ማጣበቅ እና ወላጆች ለማባበል የሚቸገሩበት ሁኔታ ነው። እንደ መንስኤነት የሚጠቀሱት ያልዳበረ የምግብ መፈጨት ስርዓት፣ የምግብ አለርጂ ወይም አለመስማማት፣ በተለይ ህፃኑ ለላም ወተት ፕሮቲን አለመስማማት ወይም ለላክቶስ አለመስማማት ሲኖር ሊከሰት የሚችል ችግር ነው። ሶስተኛው፣ ከመጠን በላይ ህፃኑን መመገብ ወይም ቶሎ ቶሎ ሲመገብ እና ብዙ አየር ሲውጥ ሊከሰት ይችላል። መፍትሄዎቹ ኢንፋንታይል ኮሊክ ወይም የጨቅላ ህፃናት ከፍተኛ የሆነ የሆድ ቁርጠት ብዙውን ጊዜ ነጠላ ወይንም አንድ ወጥ የሆነ ህክምና ባይኖረውም እንደ ማስታገሻነት ቤት ውስጥ ልንጠቀማቸው የምንችላቸው መፍትሄዎች ሊኖሩ ይችላሉ። ለምሳሌ ህፃኑን ማቀፍ፣ በብርድ ልብስ ተቅልሎ ደህንነት እንዲሰማው ማድረግ፣ ህፃኑን በቀስታ ማወዛወዝ፣ በመኪና መውሰድ፣ የህፃኑን ሆድ በቀስታ ማሸት፣ የሚያረጋጉ ድምፆችን መጠቀም ለምሳሌ የሰዓት ድምፆችን ሊሆን ይችላል፣ የልብ ምት ድምፆችን መጠቀም እንችላለን። ሌላው የአመጋገብ ልምዶችን መቀየር፣ ህፃኑን ቀጥ አድርጎ መመገብ፣ ከመገቡ በኋላ አየር ማስወጣት ወይም ማስገሳት። ሌላው የእናትየውን አመጋገብ መቀየር፣ ለምሳሌ ካፊን የበዛባቸውን መጠጦች እንደ ሻይ፣ እንደ ቡና፣ እንደ ኮካ ያሉ መጠጦችን መቀነስ፣ ቅመም የበዛባቸው ምግቦችንና እንደ ጎመን ያሉ ምግቦችን ከአመጋገቧ ማስወገድ ሊረዳት ይችላል። ለብን ይህ ከፍተኛ የሆነ የሆድ ቁርጠት ከማስታወክ ጋር ወይንም በህፃኑ ሰገራ ላይ ለውጥ ካለ ወይንም ትኩሳት የሚኖረው ከሆነ በዚህ ጊዜ ህፃኑን ወደ ህፃናት ስፔሻሊስት ሐኪሞች መውሰድ ሊኖርብን ይችላል። በዚህ ዙሪያ ጥያቄ ካላችሁ ኮሜንት ላይ ያሳውቁን። የህፃናት ስፔሻሊስት ሐኪሞችን ለማማከር ከፕሌይ ስቶር ላይ የዊኬር አፕሊኬሽንን በማውረድ ማማከር ይችላሉ። አመሰግናለሁ።